በእንግሊዝኛ እንዴት ስለ ስራ በቀላሉ ከጓደኞቻችን ጋር ሊሆን ይችላል፣ ከስራ ባልደረቦቻችን ጋር ሊሆን ይችላል። እንዴት በቀላሉ መግባባት እንደምንችል ማውራት እንደምንችል ወይም ደግሞ ስንጠየቅ መመለስ እንደምንችል እንማማራለን ማለት ነው። ትርጉሙን ብቻ ሳይሆን እንዴት በቀላሉስ ማንበብን ፕራክቲስ ማድረግ መለማመድ እንችላለን የሚል ትምህርት ወይም ቪዲዮ እንማማራለን። እንግዲህ በተለይ ይህ ቪዲዮ ወይም ደግሞ ትምህርት ወይም ደግሞ እንደ አጠቃላይ እየለቀቅናቸው ያለ ትምህርቶች ወይም ቪዲዮዎች ለጀማሪዎች በሚሆን መልኩ ነው። ሰው እንዴት በተለይ ለእንግሊዝኛ ጀማሪ የሆንን ቤተሰቦች በቀላል መንገድ እንደምናነባቸው እንዲሁም ደግሞ በቀላሉ መተርጎም እንደምንችል ቀለል ባለ መንገድ እየምን መማር ይሆናል። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮውን ሳትሰለችው እስከ መጨረሻው ድረስ መከታተል ነው የሚሆነው ማለት ነው። ኦኬ ወደ ትምህርቱ ስንሄድ ከዚህ ጋር ከእርሱ ላይ እንደምናየው ምን ይለናል? ኦኬ ምን ይላል? ቶኪንግ አባውት ወርክ ስለ ስራ ማውራት ስለ ስራ ማለት ነው። ሶ ከዚህ ጋር የምናያቸውን የተለያዩ አረፍተ ነገሮች በሙሉ ስለምን የሚወሩ ማለት ነው ቶኪንግ አባውት ወርክ ወይም ደግሞ ስለ ስራ ስንፈልግ የምንጠቀማቸው የእንግሊዝኛ ኮሚኒኬሽኖች ወይም ደግሞ ንግግሮች ናቸው ማለት ነው። ኦኬ ወደ መጀመሪያው ስንሄድ የመጀመሪያው አረፍተ ነገር ምን ይላል የሚለውን ነገር ስናይ፣ እንግዲህ ዛሬ ረዘም ረዘም ያሉ አረፍተ ነገሮች እንጀላቸው የመጣው ሰው ተረጋግቼ እንዴት በቀላሉ ማንበብ እንደምንችል እንማማራለን። እንጀምር። ኦኬ የመጀመሪያው ምን ይላል ሄሎ ሄሎ ሃው

ሰላም፣ ጤና ይስጥልኝ እንደማለት ነው። ወይም ደግሞ ጤና ይስጥልኝ እንደማለት ነው። ኸው ማለት ለብቻው እንዴት እንደማለት ነው። ካን መቻል ማለት ነው። ኸልፕ ማለት ደግሞ እርዳታ ነው ወይም ደግሞ ማገዝ ነው። ሶ በአንድ ላይ ሄሎ ሃው ካን አይ ኸልፕ ዩ ማለት ጤና ይስጥልኝ ምልርዳህ ማለት ነው። ምልርዳ ሄሎ ማለት እንደነገርኳችሁ ጤና ይስጥልኝ ማለት ይሆናል። ጤና ይስጥልኝ ሃው ካን አይከል ቢዩ ማለት ደግሞ ምን ልርዳህ፣ ምን ላግዝህ ወይም ደግሞ ላግዝሽ እንደማለት ይሆናል ማለት ነው። ኦኬ፣ ይህን በዚህ ካየን ወደ ሁለተኛው ስንሄድ፣ ኦኬ፣ አይ ሃብ ሲን ኤ ቫካንሲ፣ አይ ሃብ ሲን ኤ ቫካንሲ አይሃብ ሲን ኤ ቫካንሲ የስራ ማስታወቂያ አይቸ ነበር። የስራ ማስታወቂያ አይቸ ነበር። ከዚህ ጋር ኤን ለብቻን ነው የምናነባት። ቫካንሲ የሚለውን ለብቻ ኤን ደግሞ ለብቻ ነው የምናነባት፣ በአንድ ላይ አይደለም። ኦኬ፣ አይሃብ ሲን ኤ ቫካንሲ ማለት የስራ ማስታወቂያ አይቸ ነበር የሚለውን ካየን ወደሚቀጥለው ስንሄድ፣ የሚቀጥለው ደግሞ ምን ይላል ዋት ኢዝ

is your qualification what is your qualification የሙያ ብቃትህ ምንድን ነው? የሙያ ብቃትህ ምንድን ነው? ኦኬ ዋት ማለት ምን ማለት ነው ለብቻው ኳሊፊኬሽን ማለት ደግሞ ብቃት ጥራት እንደማለት ነው። ሶ በአንድ ላይ ዋት ኢዝ ዮአር ኳሊፊኬሽን ስንል የሙያ ብቃትህ ምንድን ነው ምንድን ነው እንደማለት ይሆናል ማለት ነው። ኦኬ ወደዚህኛው ስንሄድ ይህኛውስ ምን ይላል? አይ አም አን አካውንታንት፣ አይ አም አን አካውንታንት፣ አይ አም አን አካውንታንት ምን ማለት ነው? አይ አም ማለት እኔ እንደማለት ነው። እኔ ከዛ አን አካውንታንት ስንል አካውንታንት ማለት የሂሳብ ሰራተኛ እንደማለት ነው። ሰው አሁን እዚህ ጋር በአንድ ላይ አይ አም አን አካውንታንት ስንል አካውንታንት ነኝ ወይም ደግሞ በሌላ አባባል የሂሳብ ሰራተኛ ነኝ፣ የሂሳብ ሰራተኛ ነኝ ማለት ይሆናል ማለት ነው። ኦኬ፣ ወደሚቀጥለው ስንሄድ የሚቀጥለው ስምን ይላል? ኦኬ ሀብ ሀብ ዪው ሲን ኒው ቫካንሲ ሃብ ዪው ሲን ኒው ቫካንሲ። አይ ሀብ ሲን ኒው ቫካንሲ አይሃብ ሲን ኒው ቫካንሲ ምን ማለት ነው? አይሃብ ሲን ኒው ቫካንሲ ማለት እ ምን ማለት ነው? አዲስ ስራ አይቻለሁ፣ ወይም ደግሞ አዲስ ስራ ወጧል። አዲስ ስራ አይቻለሁ ብለን በቀላሉ ለማለት ስንፈልግ ምን ማለት እንችላለን? ሃቭ ዩ ሲን ኒው ቫካንሲ፣ ሃቭ ዩ ሲን ኒው ቫካንሲ ማለት ይቻላል ማለት ነው። ኦኬ ይህን በዚህ ካየን፣ ይህን በዚህ ካየን ወደ የሚቀጥለው ስንሄድ የሚቀጥለውስ ምን ይላል? አይ ዶንት ሃቭ ወርክ ኤክስፒሪየንስ። አይ ዶንት ሃቭ ወርክ ኤክስፒሪየንስ። አይ ዶንት ሃቭ ወርክ ኤክስፒሪየንስ ምን ማለት ነው? የስራ ልምድ የለኝም። የስራ ልምድ የለኝም ማለት ነው። ከዚህ ጋር እንደምታዩት ዶንት አፍራሽ ነው። አይ ዶንት ሀቭ ወርክ ማለት የለኝም ማለት ነው። ኤክስፔሪንስ ይጨመርበት ልምድ እንደማለት ነው። በአንድ ላይ አይ ዶንት ሀቭ ወርክ ኤክስፔሪንስ እንል የስራ ልምድ የለኝም ብለን እንተረጉመዋለን ማለት ነው። ኦኬ እንግዲህ የዛሬ ትምህርታችን ወይም ቪዲችን ይህንን ይመስል ነበረ። ቀጣይ በሌላ ትምህርት ወይም ቪዲዮ እስከምንገናኝ በያላችሁበት መልካም የተመኘው ሰነ ጊዜ